በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። የተወደዳችሁ የሉል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በሉል እግዚአብሔር ፍጹም ሰላም ሰላም ላችኋለሁ እንደምንዋላችሁ እንደምንለይ ሳደረሳችሁ አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምረትና እንደ ቸርነቱ ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ክሉል እግዚአብሔር ስሙ እየተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽተ ንጹሐን ቅድስተ ቅዱሳን ቅድስተ እናታችን ድንግል ማርያም ዘላለማዊ ስሟ እየተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው አክፍሎት ምንድን ነው? አክፍሎት መቼን የሚከፈለው? ለምንድን ነው የምናከፍለው? እንደዚሁም ደግሞ አንዳንድ እህቶቻችን በዚህ በሰሙነ ሕማማት ወቅት ላይ ስንት ልስገድ፣ ምን ብዬ ልስገድ እንዲሁም ደግሞ ለምንድን ነው ባዶ እግራችንን ስምንሄደው? በዚህ በሰሙነ ሕማማት እያሉ ጥያቄዎችን ይጠይቃሉና ስለነዚህ ጉዳይ ዛሬ እንማማራለን። ስለ አክፍሎት፣ ስለ ስግደትና ለምን በባዶ እግራችን እንደምንሄድ አጥር አድርገን እንማማራለን ማለት ነው። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገሥጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገሥጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን።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 አክፍሎት መቼ ነው ለምንድን ነው የምናከፍለው እንዴት ነው የምናከፍለው ከመቼ ጀምሮ ነው ስግደት ስንት ነው የምሰግደው ምን እያልኩ ልስገድ እያሉ የሚነሱ ጥያቄዎችን እንመልሳለን ማለት ነው ከዚ በፊት ግን ስለ ሰሞነ ህማማት ጥቂትም ቢሆን ማወቅ ያስፈልጋልና ና ያንን እንማማራለን እንግዲህ ሰሞነ ህማማት የምንለው ቅድስት ቤተክርስቲያናችን ክርስቲያናችን ከትንሣኤ በፊት ያለውን አንድ ሳምንት ሰሞነ ህማማት ወይም ደግሞ የህማማት ሳምንት ብላ ታስበዋለች ማለት ነው በዚህ በሰሞነ ህማማት ሳምንት ታዲያ ሶስት ታላላቅ ነገሮችን ወይም ደግሞ ዋና ዋና ነገሮችን እናስባለን። እነዚህ ምንድናቸው ስንል የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ሲል የተቀበለውን መከራ፣ የደረሰበትን ሕማም እንዲሁም ደግሞ ሞቱን በዚህ ሳምንት እናስባለን እንዘክራለን ማለት ነው። በሌላ በኩል ደግሞ በዚህ በሰሙነ ሕማማት የምናስበው ምንድን ነው ስንል ከአዳም ጀምሮ እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ ድረስ የነበሩ ነፍሳት በሲኦል የቆዩበት የዚያ የአምስት ሺህ የአምስት መቶ የመከራ የፍዳ የኩነኔ ዘመን መታሰቢያ ስለሆነ ይህ ሰሞን የሕማማት ሳምንት የሚል ስያሜ የተሰጥቶት በዚህ በሰሙነ ሕማማት ሳምንት የእነዚያን የአመተ ፍዳን የአመተ ኩነኔን የመከራውን የጨለማውን ዘመን እናስባለን ማለት ነው። በሦስተኛ ደረጃ ደግሞ በዚህ በሰሞን ሕማማት የምናስበው ምንድን ነው ስንል የራሳችንን ኃጢአት እናስባለን። የራሳችንን በደል እያስብን ጌታችን መድኃኒታችን የሱስ ክርስቶስ ይቅርታውን እንዲሰጠን ምህረቱን እንዲያደርግልን ማረን ይቅርበልን እያልን አዎ ላባችን ጠብ እስከሚል ድረስ እየሰገድን ጌታችንን እንማጸናለን ማለት ነው። እነዚህም ሶስት ነገሮች በዚህ በሰሙነ ሕማማት እናስባለን። ይህ ሳምንት ታዲያ ቅዱስ ሳምንት ተብሎም ይጠራል። ለምን ቅዱስ ሳምንት ተብሎ ተጠራ ስንል ከሌሎቹ ሳምንታት ሁሉ የተለየና የከበረ ነውና ነው። ምክንያቱም በዚህ ሳምንት በእያንዳንዱ ዕለት ስለ ፍጹም ፍቅር የተከፈለ የመስዋዕትነት ስራ ስለተሰራበት፣ የሰው ልጅ ድህነት ስለተፈጸመበት፣ መድኃኔ ዓለም ስለኛ ቤዛ ሆኖ ለመስቀል ሞት ታዛዥ ሆኖ ነፍሱ ስለካስልን ስለ ካስልን ይህ ሳምንት ቅዱስ ሳምንት ተብሎ ይጠራል ማለት ነው። በተጨማሪም ደግሞ ይህ ሳምንት የመጨረሻ ሳምንትም ተብሎ ይጠራል። ለምንድን የመጨረሻ ሳምንት ተብሎ የሚጠራው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም በመዋዕለ ሥጋዌ ለፈጸማቸው የቤዛነት የአርአያነት ተግባራት ሁሉ ፍጻሜ በሆኑ ነው ፍጻሜ በመሆኑ ነው ስለዚህ በዚህ ልዩ በሆነ ሳምንት ታዲያ ካህናትና ምዕመናን በነግህ ወይም ደግሞ በጠዋት አንድ ሰዓት በሰልስት ወይም ደግሞ ጠዋት ሶስት ሰዓት በቀትር ወይም ደግሞ ቀን ስድስት ሰዓት በተሰዓት ወይም ደግሞ ከሰዓት ዘጠኝ ሰዓት በሰርክ ወይም ደግሞ 11 ሰዓት ወደ ቅድስት ቤተ ክርስቲያን በመጓዝ ስለጌታችን መድኃኒታችን የሱስ ክርስቶስ ሕማምና ሞት እያሰቡ ስለ ኃጢአታቸው ስለ በደላቸው እያሰቡ ጌታችን ምሕረት እንዲያደርግልን እያሰብን ጌታ ሆይ ማረን እያልን ኪራይ ላይ ሱን እያልን እንሰግዳለን። አብዝተን አብዝተን እንሰግዳለን፣ እናለቅሳለን፣ እናነባለን ማለት ነው። በዚህ በሰሙነ ሕማማት የጌታችንን መከራውን እያሰብን የራሳችንን ኃጢአት እያሰብን የዚያ የዓመተ ፍዳ የዓመተ ኩነን የጨለመውን ዘመን እያሰብን ይህንን ስርዓት እናከናውናለን ማለት ነው። ታዲያ በዚህ በሰሙነ ሕማማት ላይ አመጋገባችን እንዴት ነው መሆን ያለበት የሚለውን አንስተ እንመለከታለን። እንግዲህ አመጋገባችንን በተመለከተ ፍትሐ ነገሥት ያስቀመጠልን ነገር አለ። ትልቁ የስርዓት መጽሐፍ የሆነው የቤተ ክርስቲያናችን ፍትሐ ነገሥት አንቀጽ 15 ቁጥር 578 ላይ በዚህ በሰሙነ ሕማማት ላይ ምን መመገብ እንዳለብን ይናገራል። ጨው ያለው ቂጣ እንድንበላና የእግዚአብሔርን ውሃ እንድንጠጣ ያዘናል ማለት ነው። እንዲሁም ደግሞ ፉቴ ማለት ወይም ደግሞ የመጠጣት መጠጥ የመጠጣት የመስከር ልምድ ያላቸውንም ሰዎች ደግሞ በዚህ ቀኖች ወይም ደግሞ በነዚህ በሰሙነ ሕማማት ወቅት ላይ ከወይን ከስጋ ተለዩ ብሎ መጠጥ መጠጣት እንደሌለባቸው አሁ በደንብ በስፋት መዝግቦልናል ማለት ነው። ስለዚህ በዚህ በሰሙነ ሕማማት ወቅት ላይ አመጋገባችን መሆን ያለበት ጨው ያለው ቂጣና የእግዚአብሔርን ውሃ እንደሆነ ፍትሐ ነገሥቱ ያዘናል ማለት ነው። ነገር ግን እዚህ ላይ ልብ ልንል የሚያስፈልገው ነገር ሰሙነ ሕማማትን በቂጣና በውሃ የመጾም ጸጋና ልምድ ያለን ሰዎች ብንተገብረው ብዙ በረከት እናገኝበታለን። ገዳማውያን አባቶቻችን ይህንን ስርዓት የሚያከናውኑት ወይም ደግሞ አመጋገባቸው በዚህ በሰሙነ ሕማማት ብቻ ሳይሆን በወትሮም ጊዜ ጨው ያ ያለው ቂጣና ውሃ ብቻ እየጠጡ ነው ጌታችንን የሚማጸኑት። ይህ በገዳም ህይወት እየተለመደ ነው። ነገር ግን ልምዱና ጸጋው የሌለን ሰዎች ደግሞ ግዴታ ውስጥ አንገባም። ይህንን ስንል ዛሬውኑ ጨው የበዛበት ቂጣ መመገብ አለብህ ብላ ቤተ ክርስቲያናችን አታስገድድም። ነገር ግን በሂደት ወደዚህ ስርዓት መምጣት መቻል አለብን ማለት ነው። ለምሳሌ በሌላው ጊዜ ስንመገብ እንደነበረው እየተመገብን ይህንን ሰሞን ሕማማትን አናስብም። ምን ማድረግ አለብን ስንል ታዲያ ቀድሞ ከምንበላው ምግብ በጣም ቀንሰን በጥቂቱ ልንመገብ ያስፈልጋል። በጥቂቱ ማለት ነው ለቁመተ ሥጋ ብቻ ይህንን እናደርጋለን። በአሁኑ በቀጣይ ደግሞ እንደዚሁ ቀስ በቀስ በሂደት እየተለማመድን በቀጣይ ደግሞ ጨው ያለው ቂጣ ወደ መብላቱ እንሄዳለን ማለት ነው። ያንን በሂደት የምናመጣው ነገር ነው። ስለዚህ በዚህ በሰሙነ ሕማማት አመጋገባችን ይህ ሊሆን ያስፈልጋል። ጨው ያለው ቂጣ ለምን ሊሆን አስፈለገ ስንል አሁ እንዲጠማን ነው። ቂጣ ውስጥ ጨው ሲበዛ ጨው ውሃ ያስጠማል። ጌታችን ለእኛ ሲል ምን ያህል ጥም፣ ምን ያህል ረሃብ በውስጡ እንደነበረ እየተራብን እየተጠማን ሕማሙን እንድናስብ ነው። ፍታ ነገስ ጻንቀስ 15 ቁጥር 578 ጨው ያለው ቂጣ እንድንበላ፣ ውሃ እንድንጠጣ ያዘዘን ለዚህ ነው ማለት ነው። ስለዚህ የቻልን ሰዎች ይህንን እያደረግን ሕማማቱን ልናስብ ያስፈልጋል። ያልቻልን ሰዎች ደግሞ ግን አዎ በሂደት ልናደርግ ያስፈልጋል። ለቁመተ ሥጋ ብቻ በጥቂቱ ልንመገብ ያስፈልጋል እንጂ ሆዳችን እስከሚሞላ ድረስ ሌላ ጊዜ እንደምንመገበው ልንመገብ አይገባም ማለት ነው። አዎ ሌላው ደግሞ በዚህ በሰሙነ ሕማማት ላይ ፍትሐ ነገሥት አንቀጽ 15 ቁጥር 593 ላይ ሴቶች ጌጣቸውን እንዲተው ያዛል። ይህም የሆነው ታዲያ ማንም ሰው ዘመድ ሞቶበት አሊያም ደግሞ ለቅሶ ቤት ሲሄድ ለሐዘን የሚመች ልብስ ይለብሳል እንጂ አይን የሚገባ ጌጣጌጥ አድርጎ አይሄድም። ልብ በሉ። ስለዚህ ይህ ሰሞን ሕማማት ደግሞ የጌታችንን ስቅለት፣ የጌታችንን ሞት፣ የጌታችንን መከራ የምናስብበት ጊዜ እንጂ የምናጋጌጥበት ወይም ደግሞ በጌጥ የምናሸበርቅበት ወቅት ስላልሆነ ሴቶች ጌጣቸውን አውልቀው ከመጋጌጥ እንዲከለከሉ ፍትሐ ነገሥቱ ያዘናል ማለት ነው። ስለዚህ በዚህ በሰሙነ ሕማማት ምናልባት ቀድሞ ስትጋጋጡ እንደነበራችሁት ቀድሞ ስትኳኳሉ እንደነበራችሁት እንዲህ አይነት ስርዓት ልታከናውኑ አይገባም። ፍጹም በሐዘን ውስጥ ልንሆን ያስፈልጋል። ፍጹም ጥቁር ለብሰን ባዶ እግራችንን እየሄድን እየተራብን እየተጠማን የጌታችንን መከራ ስቃይ ልናስብ ያስፈልጋል ወገኖች። ይህን ልናደርግ ነው የሚገባው። ሌላው ደግሞ ባልና ሚስት በዚህ በሰሞነ ሕማማት ወቅት ላይ ሩካቤ ሥጋ መፈጸም እንደሌለባቸውም ደግሞ ፍታ ነገሥቱ ቁጥር 597 ላይ ይናገራል። ክብርት በምትሆን በሕማማት ወራት ይችን ኃጢአት ለሚሰራት ሰው ወዮለት ይላል። እጅጉን አስጠንቅቆ ነው የሚናገረው። ስለዚህ በዚህ በሰሞነ ሕማማት ወቅት ላይ ምንም እንኳን በፍቶት ብንፈተን አዎ ይህንን ግን ልናደርግ አይገባም ማለት ነው። ይህንን በደንብ ልንገነዝብ ልናውቅ ያስፈልጋል። ስለዚህ አመጋገባችንን ከተመለከትን ምን ማድረግ እንዳለብን ከተመለከትን በዚህ በሰሙነ ሕማማት ወቅት ላይ እንዴት ነው መስገድ ያለብን ስንት ነው መስገድ ያለብን እያሉም የሚጠይቁ ሰዎች አሉ። እንግዲህ በሰሙነ ሕማማት ወቅት ላይ 41 ጊዜ ኪራ ላይ ሲሆን 12 ጊዜ ደግሞ አቡነ ዘበ ሰማያት እየተዜመ እጅጉን አብዝቶ ይሰገዳል። ይህም ብቻ ሳይሆን ደግሞ በቤተ ክርስቲያን ይህ ስግደት ሲከናወን፣ አዎ ለከሃይል እየተባለም ደግሞ እጅጉን አብዝተን እንሰግዳለን። ላባችን ጠብ እስከሚል ድረስ ሰጊድ የሚባለውን ያስተጋገድ አይነት፣ አዎ በጉልበታችን መሬት ወድቀን በግንባራችን መሬት እየነካን እየወደቅን እየተነሳን ላባችን ጠብ እስከሚል ድረስ እጅጉን አብዝተን እንሰግዳለን። ቤተ ክርስቲያናችን በትክክል በስርዓት የምታሰግደን የስግደት ቁጥሩ ስንት ነው ስንል ከሰኞ እስከ ዓርብ ባለው የሕማማት ወቅት ላይ ቅድስት ቤተ ክርስቲያናችን የምታሰግደን በአጠቃላይ ቁጥሩ ስንት ይሆናል ካልን 6666 ይሆናል። የምንሰግደው የስግደት ቁጥሩ ማለት ነው። ልብ በሉ ይህም የሆነው ታዲያ ጌታችን መድኃኒታችን የሱስ ክርስቶስ ለእኔና ለእናንተ ሲል ው በዕለተ ዓርብ 6666 ጊዜ ተገርፏል። ያንን ግርፋቱን ለማሰብ በእያንዳንዱ ስግደታችን ውስጥ ጌታችን የተገረፈውን ግርፋት ለማሰብ ቤተ ክርስቲያናችን ከሰኞ እስከ ዓርብ ባለው ቀን ውስጥ ለካሀይ እያለች ኪርያላይሶን እያለች አቡነ ዘበሰማት ሰማት እያለች የምታሰግደን ስግደት ቁጥሩ 6666 ጊዜ ይሆናል ማለት ነው። ስለዚህ አብዛኞቻችን ስግደታችንን በቅድስት ቤተ ክርስቲያን አድርገን በዚያ ልንሰግድ ይገባል። ጠዋት አንድ ሰዓት ው ሶስት ሰዓት ስድስት ሰዓት ዘጠኝ ሰዓት አስራ አንድ ሰዓት እንደዚሁም ደግሞ ሌሊት ምሽት አንድ ሰዓት ሶስት ሰዓት ስድስት ሰዓት ዘጠኝ ሰዓት አስራ አንድ ሰዓት በእነዚህ በሰሙነ ሕማማት ወቅት ላይ በ24 ሰዓት ውስጥ አስር የጸሎትና የንባብ ሰዓታት ይገኛሉ። አሁን የጠራናቸው ማለት ነው። አንድ ሰዓት፣ ሦስት ሰዓት፣ ስድስት ሰዓት፣ ዘጠኝ ሰዓት፣ አስራ አንድ ሰዓት ማታ ወይም ደግሞ ምሽቱንም በተመሳሳይ መልኩ ማለት ነው። በ24 ሰዓት ውስጥ በእነዚህ በአስር የጸሎትና የንባብ ወቅት ላይ ደግሞ እነዚህን ስግደቶች ልንሰግድ ያስፈልጋል ወገኖቼ 41 ጊዜ ኪራ ላይ ሰው 12 ጊዜ አቡነ ዘበሰማያት እንዲሁም ደግሞ እየተባለ ስለሚሰገድ በዚያ ጊዜ ልንሰግድ ያስፈልጋል። ምናልባት ደግሞ ይህንን ጥያቄ ጠይቆ እህቶቻችን በውጭ ዓለም የምትገኙ ሆነ ወደ ቅድስት ቤተ ክርስቲያን መሄድ የማትችልበት ሁኔታ ላይ ከሆናችሁ እንዴት ንስገድ? ስንት ልስገድ? የምትሉ ሰዎች ካላችሁ፣ አዎ ወደ ቅድስት ቤተ ክርስቲያን መሄድ የማይችል ሰው ባለበት ቦታ ሆኖ ስግደት ሊሰግድ ይችላል። አርባ አንድ ጊዜ ኪርያላይሶን አስራ ሁለት ጊዜ አቡነ ዘበሰማያት እያለ መስገድ ይችላል፣ ባለበት ሁኔታ ጠዋት በነግህ ወይም ደግሞ በአንድ ሰዓት፣ በሰልስት ወይም ደግሞ ሶስት ሰዓት፣ በቀትር ወይም ደግሞ ስድስት ሰዓት፣ በተሰዓት ወይም ደግሞ ዘጠኝ ሰዓት፣ በሰርክ ወይም ደግሞ አስራ አንድ ሰዓት ሰዓቱን እየጠበቀ አዎ ሊሰግድ ያስፈልጋል ማለት ነው። እንደዚህ እያደረገ የሚሰግድ ከሆነ በቀላሉ ብዙ ስግደቶችን መስገድ ይችላል ማለት ነው። የጌታን ሕማሙና መከራውን ማሰብ ይችላል። ሰዓቱን እየጠበቀ አርባ አንድ ጊዜ ኪራላይሶን 12 ጊዜ አቡነ ዘበሰማያት እያለ የሚሰግድ ሰው ማለት ነው። ነገር ግን ይህንን ስንል ይህንን ብቻ ነው መስገድ ያለበት ማለትም አይደለም። የቻለ ሰው አብዝቶ ከዚህ የበለጠ አብዝቶ መስገድ ይችላል። ነገር ግን አርባ አንድ ጊዜ ለምንድን ነው ኪራይ ላይ ሲሆን፣ አርባ አንድ ጊዜ ብቻ የምንለው የሚለውን ማወቅ ያስፈልጋል። አርባ አንድ የሆነበት ምክንያት አዎ አይሁዳውያን ሕግ ነበራቸው። ምን የሚል ሕግ መሰላችሁ? የሚሰቀል ሰው አይገረፍም፣ የሚገረፍ ሰውም ደግሞ አይሰቀልም። ይህ ሕግ ነበራቸው። የሚገረፈው ሰውም ደግሞ አረባ ጊዜ ነበር የሚገርፈው። ጌታችን ላይ ግን የራሳቸውን ሕግ ተላልፈዋል። የራሳቸውን ሕግ ተላልፈዋል። የሚሰቀለውን አምላክ ከገረፉት መስቀል አልነበረባቸውም የሚሰጥሉት ከሆነ ደግሞ መግረፍ አልነበረባቸውም ግን ጌታችን ሁለቱንም አድርገዋል የሚገረፈው ሰውም ደግሞ አርባ ጊዜ ነበረ መገረፍ ያለበት እነርሱ ግን ይገርፉትና 39 ላይ ይደርሱና ወይ ረሳሁት ይሉና አትርፈው እንደገና ልቁጠር እያሉ ደግሞ ደጋግሞ ይገርፉት ነበር 39 ላይ ይደርሱና አርባ ሳይሉ አይ ተሳሳትኩ እያሉ መልሰ የገርፉት ነበረ። ስለዚህ አርባ መገረፍ የነበረበትን እነርሱ አብዝተው አትርፈው ስለገረፉት አርባ አንድ ተደርጎ አርባ አንድ ጊዜ ኪራ ላይ ሶን እያለን እንሰግዳለን ማለት ነው። ልብ በሉ። አቡነ ዘበሳያ ሲባል ደግሞ አባታችን ሆይ ነው በግዕዞን እንጂ አባታችን ነው። ኪራ ላይ ሶን የምንለው ደግሞ ሌላ ነገር የሚመስላቸው ሰዎች አሉ። ኪራ ላይ ሶን እያለን ስንሰግድ፣ ኪራ ላይ ሶን ማለት አቤቱ ማረን እያለን ነው አቤቱ ማረን ነው ኪራላይ ሶን ማለት። ስለዚህ ኪራ ላይ ሶን ኪራ ላይ ሶን እያለን ስንሰግድ አቤቱ ማረን አቤቱ ማረን እያለን እንደሆነ ልናውቅ ያስፈልጋል። በዚህ በሰሙነ ሕማማት ክታይ ለካሀይል እያለን በቅድስት ቤተክርስቲያናችን ስንሰግድ የምንሰማቸው አዳዲስ ቃላቶች አሉ፣ ወይም ደግሞ በአድ ቃላቶች አሉ። እነዚንም ስንሰማቸው ሌላ ነገር የሚመስለን ሰዎች አለን። ነገር ግን እነዚያ ቃላትም ቢሆኑ ማረን ይቀርበለን የሚሉ ናቸው። ለምሳሌ ናይን ደግሞ እንላለን። ናይን ስንል ደግሞ የቅብጥ ቃል ነው። ትርጉሙ ደግሞ ማረን ወይም ደግሞ ማረን ማለት ነው ናይን ማለት። እብኖዲ ስንል ደግሞ ትርጉሙ አምላክ ማለት ነው። ስለዚህ እብኖዲ ናይን ስንል አምላክ ሆይ ማረን እያለን እንደሆነ ልናውቅ ያስፈልጋል። ታኦስ ናይን ስንል ደግሞ ጌታ ሆይ ማረን እያለን እንደሆነ ልናውቅ ያስፈልጋል። ታኦስ ስንል ጌታ ሆይ እያለን እንደሆነ ማለት ነው። ማስያዝ ናይን ስንል ደግሞ መሲሆይ ማረን እያለን እንደሆነ ልናውቅ ያስፈልጋል። ስለዚህ እነዚህንም እየጠራን አዎ መስገድ እንችላለን። ታዎስናይን ማስያስናይን ማስያስ ናይን እብኖዲናይን ኪራላይሶን እያልን እነዚህን እየጠራን መስገድ እንችላለን። ግን ልናስተውል የሚገባው በሕመም ላይ በአልጋ ቁራኛ በደዌ ዳኛ ተይዞ በሕመም ላይ የሚተኛ ሰው የግድ ተነስቶ ቆሞ እነዚህን ስግደቶች መስገድ አለበት የሚል ግዴታ የለም። ሁሉን ነገር እግዚአብሔር አምላክ ያውቀዋል። በጣም በሕመም ውስጥ ያለ ሰው የግድ እነዚህን ስግደቶች መስገድ አለበት ወይም ደግሞ መስገድ አለበት ብላ ቅድስት ቤተክርስቲያናችን አታስገድድም። ይህን ልናውቅ ያስፈልጋል። ነገር ግን እንደየህመሙ ሁኔታ አርባ አንድ ጊዜ መስገድ የማይችል ሰው በመጠኑ በአቅሙ መስገድ ይኖርበታል ማለት ነው። ሌላው እንግዲህ ከዚህ ከስግደት ጋር ተያይዞ የጠየቁ እህቶቻችን ይህንን ነው። ሌላም ደግሞ ቃላትን እየጠራችሁ እግዚኦ ማረነ ክርስቶስ በእንተ እግዝእትነ ማርያም ማረነ ክርስቶስ እያላችሁም መስገድ ትችላላችሁ በዚህ በሰሙነ ሕማማት። ወደ ዛሬው ትምህርታችን ስንመጣ ደግሞ በዚህ በሰሞነ ሕማማት ላይ እናከፍላለን። ለምንድን ነው የምናከፍለው? መቼ ነው የምናከፍለው የሚለውን ስንመለከት አክፍሎት ማለት ምን ማለት ነው የሚለውን ስንመለከት እንግዲህ አክፍሎት ማለት ማጠፍ፣ መደረብ፣ ሁለቱን ቀን አንድ ቀን አድርጎ መጾም ማለት ነው። በሰሞነ ሕማማት ዕለተ ዓርብ ከስግደት በኋላ ምእመናን በየቤታቸው ጥቂት ነገር ለቁመተ ሥጋ ቀምሰው እስከ እሁድ ወይም ደግሞ አዎ እስከ ትንሣኤ ሰዓት ይሰነብታሉ። ይህ ደግሞ አክፍሎት ይባላል። ልብ በሉ፣ ከአርብ እስከ ቅዳሜ ለእሁድ አጥቢያ ብዙዎች ያከፍላሉ። አንዳንዶች ግን ከሐሙስ ጀምሮ ያከፍላሉ። ይህ ደግሞ የምን ምሳሌ ነው? ስለምንድን ነው ከሐሙስ ጀምሮ የምናከፍለው ወይም ደግሞ ከአርብ ጀምሮም ደግሞ የምናከፍለው ስለምንድን ነው ስንል፣ ከሐሙስ ጀምረው ማክፈላቸው መቤታችን ቅድስት ድንግል ማርያም እንዲሁም ደግሞ ያዕቆብና ዮሐንስ የጌታን ትንሣኤ ሳናይ እህል ውሃ እንቀምስም ብለው እስከ ትንሣኤ ድረስ መቆየታቸውን ተከትሎ የመጣ ትውፊት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በጸሎተ ሐሙስ ዕለት ስለ ቅዱስ ሥጋው ስለ ክቡር ደሙ ነግሯቸው ምስጥረ ቁርባንን መስርቶላቸው ይሁዳ መጥቶ ያዘበት ሰዓት ጀምሮ ወይም ደግሞ ሐሙስ ማታ ሦስት ሰዓት ላይ ጌታችን ተይዟል። ከዚያ ሰዓት ጀምሮ

አዎ መቤታችን ቅድስት ድንግል ማርያም ያዕቆብና ዮሐንስ የጌታን ትንሣኤ ሳናይ እህል ውሃ ንቀምስም ብለው እስከ ትንሣኤው ድረስ ምንም እህልና ውሃ ሳይቀምሱ ቆይተዋል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አዎ ተይዞ ሌሊቱን ሙሉ እየተሰቃየ ለእኔ ሲል እየታመመ ለእኔ ሲል፣ ከሃና ወደ ቀያፋ ከቀያፋ ወደ ሃና እያመላለሱ እያንገላቱት፣ እስቲ ማነው የመታ ንገርን እያሉ በጥፊ እየመቱት፣ ጌታችን ይህን ሁሉ ስቃይና መከራ ለእኔ ሲል እየተቀበለ እኔ እንዴት መ አመሰግባለሁ። እኔ እንዴት እበላለሁ ትንሣኤውን ሳላይ ልበላ ልጠጣ አልችልም ብለው አዎ ዮሐንስና ያዕቆብ እንዲሁም እመቤታችን እህል ውሃ ሳይቀምሱ ቆይተዋል። እኛም ደግሞ ጌታችን ለእኛ ሲል ያን ሁሉ መከራ ስቃይን እንደተቀበለ አስበን አውቀን ልናከፍል ያስፈልጋል ማለት ነው። የቻልን ሰዎች ከሐሙስ ጀምሮ አዎ ልናከፍል ያስፈልጋል። ጌታችን ለእኛ ሲል ሐሙስ ማታ ተያዘ። ከተያዘ በኋላ ግን ምንም አይነት የማያቋርጥ መከራ ነበረ ሲቀበል የነበረው ሌሊቱን ሙሉ አዎ፣ ሲገርፉት፣ በጥፊ ሲመቱት፣ እስቲ ማን የመታ እያሉ ሲሰድቡት፣ አዎ ከመሬት ጋር ሲያላትሙት፣ በእግራቸው ሲረግጡት፣ እንዲሁም ደግሞ እንዲደክመው ደግሞ ሲያንገላቱት ነበረ። ከአና ወደ ቀያፋ ከቀያፋ ወደ አና እያደረጉ ማለት ነው። ጠዋት ላይ ደግሞ አንድ ሰዓት ላይ ጌታችን አዎ ሁሉም ላይ መፍረድ የሚችለው አምላካችን ፈራጅ የሆነው አምላካችን በፍርድ አደባባይ ሊፈረድበት ቆመ ስለኔና ስለእናንተ። ጠዋት ሶስት ሰዓት ላይ ደግሞ ያንን ሁሉ ግርፋት 6666 ጊዜ ስለኔና ስለእናንተ ተገረፈ። ስድስት ሰዓት ላይ ደግሞ በአምስቱ ቅኗተ መስቀል ተቸንክሮ ሳዶር አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ ቅኗተ መስቀል ተቸንክሮ በመስቀል ላይ ስለኔና ስለእናንተ ተሰቀለ። ዘጠኝ ሰዓት ላይ ደግሞ ቅዱስ ነፍሱን ከቅዱስ ሥጋው በፈቃዱ ለየ። አስራ አንድ ሰዓት ላይ ደግሞ ዮሴፍና ኒቆዲሞስ መጥተው የጌታችንን ሥጋ ከመስቀል ላይ አውርደው ገንዘው በመቃብር አኖሩት ከዚያም በኋላ ጌታችን ስለ እኔና ስለ እናንተ በመቃብር አድሮ እኔና እናንተ እንዴት እህል ውሃ እንቀምሳለን? እንዴት ምግቡ ይበላልናል? ወገኖች ያስተውሉ። የገዛ ዘመዳችን እንኳን ወይ ወንድማችን ወይ እህታችን ሞተው አስክሬን የቤት ቁጭ ብሎ እውነት ምግብ እንመግባለን? እንደዛ ነው ማሰብ ያለብን። ጌታችን ለእኛ ሲል ነው በመቃብር ያደረው። በዚያ ጊዜ እንዴት ብለን እህል ውሃ እንቀምሳለን? ያን ሁሉ መከራ ስቃይ ሲቀበል እንዴት እንቀምሳለን? ብለን ልናከፍል ያስፈልጋል የቻልን ሰዎች ንጉሥ ጌታችን ከተያዘበት ሐሙስ ማታ እራታችንን እበልተን ከዚያ እስከ ትንሣኤ ድረስ፣ ይህ ማለት ለእሁድ አጥቢያ ሌሊት፣ ቅዳሜ ሌሊት ቅዳሴ ስድስት ሰዓት ይጀመራል፣ እስከ ዘጠኝ ሰዓት ይቆያል። ዘጠኝ ሰዓት ላይ ወደ ቤታችን ገብተን እስከምንመገብ ድረስ እስከዚያ ሰዓት ድረስ ልንቁይ ያስፈልጋል። ያልቻልን ሰዎች ደግሞ ያልቻልን ሰዎች ደግሞ አርብን በስግደት ውለን ማታ ለቁመተ ሥጋ ያህል ጥቂት ተመግበን ቅዳሜን ሙሉ ለሙሉ ልንጹም ያስፈልጋል ማለት ነው። አርብ ማታ ቀምሰን ሌሊቱንና ቅዳሜ ቀኑን ሙሉ ልንጹም ልንጸል ያስፈልጋል ማለት ነው። ልናክፍል ያስፈልጋል ከዛ ጊዜ ጀምሮ። ይህንንም አስመልክቶ ታዲያ ሄሬኔዎስና አብሳቢዎስ አውሳቢዎስ የተባሉ ጸሐፍት ሐዋርያት በሰሙነ ሕማማት ከደረቅ ዳቦና ከትንሽ ውሃ በቀር እንደማይመገቡ እንደማይመገቡ ከሐሙስ ጀምረውም ደግሞ እንደሚያከፍሉ ጽፈውልናል። ይህም ብቻ ሳይሆን ደግሞ ሐዋርያት ሌሎቹንም እንዲያከፍሉ እንዳሳሰቡና እንዲያከፍሉ ማዘዛቸውን ጽፈውልናል ማለት ነው። የእኛ ቤተ ክርስቲያን ትምህርትም ደግሞ ይኸው ነው። ጌታችንን እያከፈልን እንድናስብ ማለት ነው። ታዲያ ይህንን ስንል በፍትሐ ነገሥት የተጠቀሰልን የተቀመጠልን ቃልም እንዳለ ልናውቅ ያስፈልጋል። የሥርዓት መሠረት የሆነው ትልቁ የቤተ ክርስቲያናችን የሥርዓት መጽሐፍ የሆነው ፍታ ነገሥት፣ ስለዚህ አክፍሎት ሲናገር እንዲህ ይላል። ፍታ ነገሥት አንቀጽ 15 ቁጥር 578 ላይ በኒ በስድስቱ ቀኖች ይላል፣ ወይም ደግሞ በሰሞነ ሕማማት ይላል። ከቂጣና ከጨው ከውሃ በቀር አይብሉባቸውልና፣ በኒ ቀኖች ከወይን ከስጋ ተለዩ፣ የሐዘን ቀኖች ናቸውና የደስታ ቀኖች አይደሉም ይላል። ይህ የሚያመላክተው ከወይን ከስጋ ተለዩ ማለት አዎ መጠጥ የሚጠ ሰዎች በዚህ ጊዜ መጠጣት እንደሌለባቸው ሲናገር ነው። ከዚያም በመቀጠል እንዲህ ይላል አርብንና ቅዳሜን ግን ሁለቱን በአንድነት ጹሟቸው ይላል የሚችል እስከ ሌሊቱ ዶሮ ጩኸት ድረስ ምንም ምን አይቅመስባቸው ይላል። ልብ በሉ አርብንና ቅዳሜን ጹሙ ሲለን ሐሙስ ማታ ጌታችን ከተያዘባት ሰዓት ጀምሮ ራታችንን ሐሙስ ዕለት ለቁመተ ሥጋ በጥቂቱ ከተመገብን በኋላ እስከ ጌታችን ትንሣኤ ወይም ደግሞ እስከ ሌሊቱ ዶሮ ጩኸት ድረስ መጾም እንዳለብን፣ ማክፈል እንዳለብን ሲናገር ነው። ነገር ግን ደግሞ ይላል ወደዚያ ወረድ ይልና ደግሞ ነገር ግን ሰውየው ሁለቱን ቀኖች በአንድነት መጾም ባይቻለው የቅዳሜን ጾም ሊጾም ግን ይገባል ይላል። አስተውሉ። ሊጾም ይገባል ብሎ ይደነግግልናል። ይህ ማለት ታዲያ ምን ማለት ነው ስንል የቅዳሜን ጾም ይጾም ማለት አርብ ማታ ከስግደት መልስ በጥቂቱ ለቁመተ ሥጋ ከተመገበ በኋላ አዎ፣ ቅዳሜን ሙሉ ለሙሉ ምንም ሳይመገብ እስከ ዶሮ ጩኸት ድረስ ሊጾም እንደሚገባ ይናገራል ማለት ነው። አስተውሉ። ቅዳሜን ያልጾመ ሰው ሌሊት መቁረብ አይችልም። ምክንያቱም ቅዱስ ቁርባንን ለመቀበል አስራ ስምንት ሰዓት መጾም ይገባናል። ስለዚህ ቀኑን ብቻ ጾመን ቅዱስ ሥጋውን ክቡር ደሙን መቀበል አንችልም። ቅዳሜን ሙሉ ለሙሉ ጾመን አክፍለን፣ አርብ ማታ በጥቂቱ ቀምሰን፣ እንደዚሁ ቅዳሜን ሙሉ ለሙሉ ጾመን አክፍለን ልንቆርብ ያስፈልጋል ማለት ነው። ሳና ክፍል ግን ቅዱስ ቁርባንን መቀበል አይገባም ማለት ነው። ስለዚህ ያክፍሎት ስርዓት ይህንን ይመስላል። ሌላው አንዳንድ እህቶቻችን ለምንድን ነው በዚህ በሰሙነ ሕማማት ባዶ እግራችንን የምንሄደው? ብለው ጠይቀውናል። እንግዲህ በሰሙነ ሕማማት ብዙ ሰዎች ጫማ አውልቀው በባዶ እግራቸው ይሄዳሉ። ይህ ድርጊት ታዲያ በከተሜው ብዛም የተለመደ ባይሆንም እንኳን በገጠራማው ክፍል ግን ጎልቶ የሚታይ ነገር ነው። እንዲህም ሆኖ ደግሞ አልፎ አልፎ በከተማም ያለ ስርዓት ነው። ነገር ግን አንዳንድ ሰዎች ለምን ባዶ እግራችሁን ትሄዳላችሁ? ሲሉ ይጠይቁናል። እኛም ደግሞ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ ስለሚል መጽሐፍ ቅዱሳችን መልስ ለመስጠት እንገደዳለን ማለት ነው። እንግዲህ ድርጊቱ የሚያመላክተው የጌታን ስቃይና መከራ ሞት፣ እንግልት፣ ሀዘን ነው። ያንን ለመግለጥ ነው ባዶ እግራቸውን የሚሄዱት ማለት ነው። ጌታችን መድኃኒታችን የኢየሱስ ክርስቶስ የዓለም ጌታ የነገስታት ንጉስ ሆኖ ሳለ ለሞት ፍርድ በሰላሳ ዲናር ተሽጦ በምድራዊ ንጉስ ፊት ቆሟል። ስለኛ ሲል እርሱ እኛን ሊያድነን በእግሩ ወደ ቀራንዮ መስቀል ተሸክሞ እየሰደቡትና ምራቃቸውን እየተፉበት ሄዷል፣ ተጉዟል። እኛን ከወደቅንበት ሊያነሳን እርሱ ወድቋል። እኛን ከሞት ሊያድነን እርሱ ሞቷል። ይቺ ሳምንት እንኳን የሰው ልጅ ጨረቃም ያለቀሰችበት ደም የለበሰችበት ነውና፣ አዎ። ስለዚህ የጌታን ስቅለት ስናክብር ለእኛ የከፈለውን ስንመለከት ሕመሙን እያሰብን የምናዝንበት እንጂ በስኒከር ጫማ ዘንጠን ጭቃ አይንካን አዋራ አን የምንልበት ወቅት ስላልሆነ፣ አዎ፣ ባዶ እግራችን እንሄዳለን፣ ባዶ እግራችን እንሄዳለን። ያውስ ደግሞ እንኳን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ቀርቶ የምንወደው ሰው ቢሞት እንኳን ይህንን እናድርግ የለምን? ወገኖቼ። ስለዚህ በዚህ በሰሙነ ሕማማት ላይ በገጠሪቱ የሀገራችን ክፍል ባዶ እግራቸውን የሚሄዱት የጌታችንን ሕማሙን ለማሰብ ነው። ጌታችን ያንን እርጥብ መስቀል ተሸክሞ ባዶ እግሩን አ እሾህ እየመታው እንቅፋት እየመታው እየወደቀ እየተነሳ መጓዙን እኛ ባዶ እግራችን ሄደን እሾህ ሲወጋን የጌታን ሕማም እንድናስብ ነው ይህንን የሚያደርጉት። ስለዚህ የቻልን ሰዎች ያንን ነገር ልናድርግ ያስፈልጋል፣ ባዶ እግራችን ልንሄድ ያስፈልጋል። ያልቻልን ሰዎች ደግሞ ባዶ እግራቸውን የሚሄዱትን ሰዎች ልንነቅፍ አይገባም ማለት ነው ስለዚህ በዚህ በሰሙነ ሕማማት ላይ ስግደት ስንት ልስገድ፣ አክፍሎት ምንድን ነው፣ እንደዚህም ለምን በባዶ እግር እንሄዳለን ብለው ለጠየቁን እህት ወንድሞቻችን ምላሹ ይህ ነው ማለት ነው። እንግዲህ እኛ ያወቅነውን ደግሞ ላላውቁሁት ወንድሞቻችን ልናሳውቅ ልናስተምር ያስፈልጋሉ። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብቶ ልናስመ ክርስትና ሰጣ ማህተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ለማወቅ ብዙቶቻችንና ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እናድርግ፣ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳል።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 እግዚአብሔር አምላካችን እስካሁኑ ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሆንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ነው ቃል ሰላሳ ስልሳ መቶ የአማራ ፍሬ የምናፈራ ዛሬ ስሙን ቀዳሾች፣ ነገ ደግሞ የመንግሥቱ ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።